ማለት የምታውቀው የቅርብ ሰዎቹ አብረው በልተው እየጠጡት ለምሳሌ ማኪ ተስፋዬ ቪዲዮ አብረው ኢንተርቪው ሲያደርጉ የነበረው ቪዲዮ ሌላ ሴት ሰርታ ለዛች ሴት ምንድን ነው ያለው? እኔ ኮ አላቃት። ተመልከት አብሮ ቪዲዮ ኢንተርቪው ሲደራረጉ ያለውን ቪዲዮ ኔ ካደ እኔ አላቃት። ኢንስታግራም ሱ እሷን አተሰባሪ ነው

ለቀነኒ ድምፅ የሆኑት በሙሉ አካውንት የተዘጋ ነው። የኔም ነገር ሊዘረጋ ይችላል እና በእነዚህ ሰላሳ ግሩፕ ወይም ደግሞ ከውስጡ ሀያ አምስቶቹ ናቸው። ውሸት ነው ይሄ፣ ፊት የፎቶ ውሸት ነው እያሉ ሌላ ፔጅ ላይ የእኛ ስም እንዲጠፋ ስፔሻሊ እሷ ናት የምታመጣው ፎቶቹን እና ከብዬ አገር በሚኖሩ ሴቶች እንድሰደብ የሚያደርጉኝ እነዚህ ሰላሳ ግሩፖች ውስጥ ሜቢ ሀያ ሀያ አምስቶቹ ናቸው፣ እና በሀያ አምስት ሰው በሀያ አምስት ግሩፖች ገንዘብ ማሰባሰብ እውነታዎቹን ለመደበቅ እንትን ምንድን ነው የሚባለው? ጊፍት አደበጣም የቀነኒ ሞት ሰለብሬት ሲያደርጉ የነበሩ ነው። እና ተማሩ፣ በቀነኒ ሞት ላይ ተማሩ። ሎ እባክሽ፣ እና ቴንክ በማንኛውም የአራዳ ልጅ ቴንክ በጣም አሁን እዚህ እዛ ጋር ብዙ የሚታወቁ ሰዎች አሉ። አብረው የበሉ ስ የሚያሳዩ ሚዲያ ላይ ምናምን ነጭ ልጅ የለችም። አሁን እዛ ላይ አልተገኙ። አሁን እዛ አርባ ማለት እንትን አይደለም ን ወጣች ተናገሩ ስለ አንዷ አለም መጥፎ ነገር ንገሩን፣ ወይም ደግሞ ስለ ቀነኒ አውሩ አይደለም የተባሉት። ተሰምቷችሁ ከሆነ በዚህ ልጅ አሁን ዛሬ በህይወት የለጭም አብራችሁ የለጭም። ከዚህ በኋላ ቪዲዮ ሰው ቢያንስ ሀዘናችሁን ንገሩን ብለን እናስብ ነበረ። ወጥቶ ነብስ ይማር አፈሩን ገለባ ያርግልሽ ቢሏት አንድ ነገር ነበር፣ ግን ይሄን አላደረጉ። በጣም ነው የሚያሳዝነ ለመናገር እኔ በጣም አዝኛለሁ እና ከዚህ በኋላ ምንም ነገር አልጠበቅም፣ ከነዚህ ሰዎች እኔ ምን አይነት ጨካኞች እንደሆኑ ማየት እችላለሁ። በጣም ነው እውነት ያዘንኩትኝ። እንደው ከባህል አንጻር ቢካዝ እኔም አንተም እና ሆርም ሌሎችም የመጣንበት ከየትኛው ማህበረሰብ እንደሆነ እናውቃለን እና ከማህበረሰቡ ራሱ እንደዚህ አይነት ጭካኔ የለም። እና ኬዝ ነው የመጡት ማለት ቢካዝ ማህበረሰቡን ወክለው ነውና፣ በአመት አንዴ ሬቻን ለማክበር የሚመጡት ያንን ህዝብ ወክለው ነውና፣ እኔም አሁንም አንተም የመጣ ነው እንግዲህ ተመሳሳይ ነው። እና እኛ ሶስታችን ይሄ ተሰምቶን ዋይ፣ እነሱ በዚህ ድረስ የጨከኑት ማለት አይደሉም ወይስ ምንድን ነው ቢካዝ? እናንተም እንደ ሴት ነው የሆዳችሁ እንደላይ እንደ እናት ተሰምቷችሁ ነው። እነሱ አይደሉም ወይስ የነሱ የተለየ ነው? ወይስ የነሱ የተለየ ነው? እነሱ ገንዘብ ነው ላይ አሁን ሬቻ ምናምን ሲሆን ባይዘዌ ህዝብን ያውቁታል። ህዝብ ምን ሲባል የህዝብን ደካማ ጎን ያውቃሉ። ምን ቢያደረጉ ነው ይህን ህዝብ ማነሳስተው ገንዘብ መቀበል የሚችሉት የሚለሆን በደንብ ስለሚያውቁ ሰው ይህን ያደርጉታል። ዛሬ ማናችንም ወይ ደግሞ ሌላ ሰው አሁን የሚገርማችሁ ነገር እዛ ያለ ግሩፕ አለ አደለ? ከዛ ውስጥ የሆነ ሰው እንደዚህ ያን ነገር ቢደርስበት ምንም ነገር ወቶ እንደማይሄዱ ነው የምነግራቸው። ችግራቸው የነሱ የገንዘብ እንጂ የምንም ችግር የለባቸው እና በጣም ነው የሚያስጠላው። እና ያስጠላል። በጣም ምን ምንድን ናቸው ምናምን እያሉ ብዙ ነገር ሰውን ለማስጠላት በደንብ ደግሞ ያቋቸዋል። እነዚህ ግሪሳ ምን ብሎ ምን ቢሏቸው ነው ብዙ ተከታይ የሚኖረን ብሎ በደንብ ስለሚያውቋቸው እነዚህ የፋንዶ የፋኖ ደጋፊዎች ናቸው፣ ነፍተኞች ናቸው፣ እንደዚህ ናቸው፣ እንደዚህ ናቸው እያሉ ሲሉ ደግሞ ብዙ ሰው ደግሞ አምኗቸዋል። ያ ባይዘቡ የቲክታክ ለነሱ ከፍተው ወደኛ ምልክ አለ ታውቃለህ። አሁን እነዚህ ሰዎች ግርሰዎቹ አብዛኛቸው በራሳቸው ቲክታክ ከፍተው አይጠቀሙም እና በጣም የተደራጁ ቡድን አለ። ማረጃ የሚያሸሽ ተሳዳቢ ቀጥሮ ጀስቲስ ፎር ቀነኒ ምል ሰዎችን ማሳደድ እና እንደዛ እንደዛ እያደረጉ በውስጥ ብዙ የተዘራጁ አለ አያይዘ መልስልኝ ሰዎች ኦር ሀያ አምስት ሰዎች እነሱ በገንዘብም በምንም በጣም በብዙ እየሄዱበት እንደሆነ አለኝ ማስረጃ ከነሰዎቹም ጭምር ከነሰማቸው አለኝና፣ ቶሎ ተደራርጌ የማውቃቸውን ሰዎች አንድ ሁለት ሰዎች እንዳሉበትን መረጃ አለኝና፣ በገንዘቡና የቀነኒ አሟሟትን ይናገራል የሚባሉትን ማስረጃዎች በሙሉ እስኪ ነው አልደረሰንም ተመርምሯን ደረሰንም እሷን ያያት አስፈሬን የመረመረው ከሀገር ወቷል እስከ ማለት እያደረጉ ያሉት በእነዚሁ ሰዎች ናቸው። ገንዘብ እየሰጡ ዳስዋይ ልልህ የተቻለውን ነገር እያጓተቱ ነው። ገንዘብ እየሰጡ ያም በጣም በብዙ እየሄዱበት ነው።